ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ስለተናገሩት ንግግር መልስ ሰጡ። እየጻፍን እየተረጎምን እያስተማርን እንገኛለን። እኔም በግሌ ስለ እሷ ብዙ ሰብኪ ያለው ስለ እሷ ወላዲት አምላክነት፣ በተለይም ነጻ ጠባይ ያላደፈባት እንደውር ነቀፋ የሌለባት ነቃ ሀጣዊ ያላገኛት እግዚአብሔር በንጽሕና ጥብቅ መግለጫ እጅግም ሰበር ሰበር መረጃ ነው። ውድና ክብራት ቤተሰቦች ይህንን እባካችሁ ላይክና ሼር በማድረግ ትብብራችሁን በማሳየት ጀምሮ በፍጹም ቅንነት ያዘኑ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሃን ቅዱሳን ምእመናንን ከልብ ቅርታ ጠይቃለሁ። ቤተ ክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተ ክርስቲያን ይቅርታ ሊጠይቃ ትወዳለሁ። ቤዛና ኦርቶዶክሳውያን ላይክ አድርጉ። ከአንድ ሺህ በላይ ላይክ ያስፈልገዋል። ምክንያቱም ሰበር የሆነ መረጃ ነው። የተናገሩት ንግግር አለ። ደግሞም ከተናገሩም በኋላ አንዳንድ ኦርቶዶክሳውያን በድጋሚ ጥያቄ ጠይቋል። አሁን ሙሉ ወደ 15 ደቂቃ የሚጠጋውን መግለጫቸውን የማሰማችው ነው የሚሆነው። ስለዚህ ሁላችሁም ውድና ክቡራት ቤተሰቦች ኦርቶዶክሳውያን እባካችሁ ላይክ አድርጉልኝ፣ ሀሳብ አሴቶቻቸውን ስጡኝ። በቀጥታ ወደ ብፁዕ አባታችን መግለጫ አመራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በሀገር ውስጥ እና በውጭ ሀገር ያላችሁ የእግዚአብሔር ቤተሰቦች እንደምሰነበታችሁ፣ ካለ ጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። እግዚእነ ኢየሱስ ክርስቶስ ዘኮነ ሰብአ ወመጠወ ርእሶ ለኩሉ። ጌታችን ሰው የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነፍሱን ለሰው ሁሉ አሳልፎ ሰጠ። አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር ስድስት በዛሬ ዕለት በዚህ መልክ መምጣት ያስፈለገኝ ዋና ጉዳይ የስቅለት ዕለት ጌታችን አምላካችን ኢየሱስ ክርስቶስ የተሰቀለበትና ቤዛ የሆነበት ቀን ስለ ቤዛነት በሰፊው በከተሰጠው የትምህርት ድነት ጋር ተያይዞ አንዳንድ አንዳንድ ብዥታዎችና ጥያቄዎች ስለተፈጠሩ እነዚህን ነገሮች ለማጥራት ያህል ነው። እንደሚታወቀው እንግዲህ ዕለተ ስቅለት ማለት ዕለት ሪት ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ካለው የማይለካ ፍቅሩ የተነሳ በአጭር ቁመት በጠባብ ደረት ተወስኖ ተይዞ ታስሮ ተደብድቦ እርቃኑን ሆኖ በመስቀል ላይ ተሰቅሎ ለዓለም ፍጹም ቤዛ ሆኖ የማይደገም ቤዛ ሆኖ በጊዜና በሁኔታ በቦታ የማይወሰን ቤዛ ሆኖ የዘላለም ቤዛነቱን አግኝቶ ወደ ቅድስት በገዛ ደግሞ የገባበትና ለአዳምና ለአዳም የሰው ዘር ሁሉ በኛ ፈንታ የታሰረበትን ታላቅ ቀን ነው የምናከብረው በየአመቱ። እና ይህ ሲተነተን ቤዛነት በአራት እንደሚከፈል ይታወቃል። ከዛም በላይ ሊሄድ ይችላል። በእርግጠኛ በአራት ብናይ በጣም ጥሩ ነው። የገንዘብ ቤዛ አለ፣ የቁስ ቤዛ ማለት ነው። የእንስሳ ቤዛ አለ፣ የሰው ቤዛ አለ። ዋናውና ትልቁ ግን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቤዛነት ነው እና ይሄ ስለ ነገረ ድነት በሰፊ በሚሰጥበት ሰዓት እነዚህ ምንም ከቁስ ጀምሮ እስከ ሰው ያሉ ሁሉ ቤዛ መሆን ቢችሉ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ፍጹም ቤዛ ሊተኩ የማይችሉ ናቸውና፣ በፍጡርና በፍጡራን መካከል ያለውን ቤዛነት ለመለየት በተለይም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ሥርየተ ኃጢአት በመስቀል ላይ ተሰቅሎ በከፈለው ቤዛነት ስም ፍጡር ሊጠራ አይችልም በሚል የሰጠው ትምህርት ብዙ ምእመናንን አደናግሯል። ከአውድ ውጭ አንዳንድ ሰዎች ቃሉን አጣመው በመተርጎም ጦርነት በመቀስቀስ ሕዝቡን በማነሳሳት በተለይም ደንቦ ደጋጎች ምእመናንን በጣም አሳዝኗል። ከእመቤታችን ከቅድስት ድንግል ማርያም ጋራ እንዴት የፍጡር ቤዛ የለም ይባላል? ከገንዘብ ጀምሮ ከቁስ ጀምሮ ብዙ ቤዛዎች አሉ ብለው በመተንተን ነው ብዙ ጊዜ ጊዜ ሲወራ ሲነገር የነበረው እኔ በሰዓቱ። ስለ ቁስ ቤዛ፣ ስለ እንስሳ ቤዛ፣ ስለ ሰው ቤዛ ብዙ መናገር አላስፈለገኝም። ዋናው በመስቀል ላይ ተሰቅሎ ስለ እሱ ብቻ ነበር በሰፊ መናገር የነበረብኝ እና ምንም መቤታችን ቤዛ ዓለም ብትባልም የጌታችን የአምላካችን ኢየሱስ ክርስቶስን ቤዛነት አይተካም የሚል ቃል በብዙ ሰው ብዙዎቹን ድንጋይ ቤዛ ተብሏል፣ ወርቅ ቤዛ ተብሏል፣ ገንዘብ ቤዛ ተብሏል፣ ጫማ ቤዛ ተብሏል፣ ቆብ ቤዛ ተብሏልና። ከፈጣሪ በታች ከፍጡራን በላይ የሆነች እግዚአብሔር የመረጣትና ከአንስተ ዓለም ሁሉ አልቆ አክብሮ ይፈጠራል እናትነት የመረጣት እመቤታችን ቅድስት ድንግል ማርያምን ከፍጡሩ ጋራውን ካልናወዳድራት አንችልም። አቻ የሌላት ወደር የሌላት እና ከሷ ጋራ በማጣላት በተለይም የተደረገው ቅስቀሳ በፌስቡክ እና በኦንላይን ላይ እንደሚደረገው ቅስቀሳ አይደለም። አንደኛ የኔ አስተዳደግም አኗኗርም በአጠቃላይ ህይወትም ከደብረ ሊባኖስ የወጣ ነው። እኔ የተክለ ሃይማኖት ልጅ ነኝ። እና በዚህ ደረጃ ነገሮችን በጣም አግሎ ብዙ ምዕመናንን አስቀይሟልና እኔ ከትምህርት ቤት ጀምሮ በእመቤታችን በቅድስት ድንግል ማርያም በእንተ ስማ ለማርያም እያልን ድርቆሽ እየለመንን ኮሾሮ እየለመንን ቁራሽ እየለመንን ስሟን እንጀራ በልተንበታል፣ ለብሰንበታል እና ቤዛዊት ዓለም ብለን በሰዓታቱ በሌላው መጽሐፍት በቅዳሴዋ በውዳሴዋ እየጻፍን እየተረጎምን እያስተማርን እንገኛለን። እንዴም በግሌ ስለ ብዙ ሰብክ ያለው ስለ ሷ ወላዲታ ብላክነት በተለይም ንጻ ጠባ ያላደፈባት እንደው ነቀፋ የሌለባት ነቃ አጣው ያላገኛት እግዚአብሔር በንጽህና በቅድስና ከዓለም አልቆ የፈጠራት ከሁሉም አልቆ የፈጠራት አቻና ወደ ሬል የለባት እንደሆነች ብዙ ጊዜ በሰፊው ትምህርት ሰጥቼበት አለው መጻፈም ጽፍ ያለው ያን መከታተል ይቻላል። እኛ ብቻ ሳንሆን መላኩ ቅዱስ ገብርኤልም ቡሩክ ታንቲማንስ ፍሬ ከስኪ አንቺ ከሴቶች ሁሉ የተለየሽ ነሽ ብሎ ያደነቃትና ያመሰገናት ፈጣሪ ለእናትነት የመረጣት እናት ስለሆነች እንኳን እሷን ይቅርና ማንንም በክርስትና ለመናቅ አይቻልም። እኔ የወለደችኝ ውድ እናቴን በእጅጉ የሚወዳት የማከብራት ነኝና እናቴን የማከብር የፈጣሪውን እናት በምንም አይነት ተአምር ዝቅ አድርጌ የማይበት ምንም አንዳች ሁኔታ የለም። በእለቱ የተደረገው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚጠራበት ቤዛነት የኃጢአት ስርየት ቤዛነት በዚህ ፍጡር ሊጠራ አይገባም፣ አይችልም የሚል ነው በጥቅሉ። አዎ ትክክል ነው። ከመልአክ ጀምሮ እስከ ሰው ያለ ሁሉ ወይም ደግሞ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ እስካሁን ድረስ ያለ ወይም ደግሞ እስከ ለብሰ ምጣት ድረስ የሚቀጥል ሁሉ ኢየሱስ ክርስቶስ ጌታችን የተቀበለውን መከራ ቢቀበል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራኒዮ የከፈለውን ቤዛነት ማንም ሰው መክፈል አይችልምና እሱ የኃጢያትና የሞት መድኃኒት በማዳኑ ተረፈደው የሌለበት የዓለም ቤዛ ቤዛነቱ የኃጢያት ስሬት ነው አው እያንዳንዳቸው ለምሳሌ እነ ሙሴ ቤዛ ተብሏል ነገር ግን የሙሴ ቤዛነት በአረፍተ ዘመን ተገጥተዋል በጊዜ ተገጥተዋል ዮርዳኖስ ማዶ ተገጥተዋል የሁሉም ፍጡራን ቤዛነታቸው በጊዜ በሁኔታ የሚገጣ ነው ነገር ግን በጊዜና በሁኔታ የማይገታ ለዓለም ሁሉ ቤዛ የሆነ ከሰማይ በታች ከምድር በላይ መዳኛ የማን ነው? ከሱ ውጭ አዳኝ የሌለ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቤዛነትን በደንብ አጉልቶ ለማሳየትና ለማስተማር ካልሆነ በስተቀር ከመቤታችን ከቅድስት ድንግል ማርያም ክብር ጋር ምንም የሚያገናኝ አንዳችም ነገር የለም። እሷም ከፈጣሪ ልጅ ከተቀበለው መከራ ጋር ሊወዳደር አትችልም። እና ብዙ ምዕመናን በዚህ ጉዳይ በእጅጉ አዝነዋልና የኢየሱስ ክርስቶስ ቤዛነት እና አዳኝነት ለድርድር ለክርክር የማይቀርብ ለምንም ለውይይት የማይቀርብ ዛሬም፣ ትላንትናም፣ ነገም ያው የሆነ እሱ ለዘላለሙ ሲያድን ይኖራል። እንግዲህ ይህ ሲባል ሰዎች ለሚዲያ ፍጆታ አንዳንዶቹ ደግሞ ከሆነ ነገር ጋር የተያያዘ በሚመስል መልኩ የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ለማለት እፈልጋለሁ። እንደምታወቀው ይህንን በሰፊው በሚዲያ በማራገብ ምዕመናንን በማሳሳት በማሳዘን በማልቀስ የተለያየ ትርጉም በመስጠት ሲያካሄዱ የነበሩ ወንድሞችና እህቶችን አባት ነኝና አባት እንደመሆኑ መጠን ሳልቀየማቸው ቅርታ እያደረግኩ እግዚአብሔር ይቅር በላቸው ለማለት ወዳለሁ በተረፈ ግን በፍጹም የዋህነትና በፍጹም ቅንነት ያዘኑ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋህንና ንጹሐን ቅዱሳን ምእመናንን ከልብ ቅርታ ጠይቃለሁ። ቤተ ክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተ ክርስቲያን ይቅርታ ልጠይቃት እወዳለሁ። ለሁላ በደንብ ግልጽ መሆን የሚያስፈልገው የእመቤታችን ቅድስት ድንግል ማርያም ንጽህና ቅድስና እግዚአብሔር የሰጣትን ክብር ስንሰብክ ነው የኖርነው፣ ወደፊትም የምንሰብከው ነው። ለምሳሌ እመቤታችን ቅድስት ድንግል ማርያም እስራኤል ቀይ ባህርን ሲሻገሩ ውሃ ሳያረጥባቸው ጭቃ ሳይነካቸው በደረ መሬት እንዳሻገረ ሁሉ በብሉይ ኪዳን ጥንታ ብሶ ካለባቸው ወላጆቿ እሱ በመለኮታዊ ኪነ ጥበቡ ጠብቆ አስውቦ አሳምሮ የፈጠራት እጅግ ውድ እናት ነች። በአሳ አንበሪ የሆነ ሶስት ቀን ውሎ ሲያድር አሳ አንበሪ ሳያደማው ሳይቆስለው እግዚአብሔር በኪነ ጠበቡ በመለኮቱ ጠብቆ ወደ የብስ እንዳመጣ ሁሉ ከርኩሰትና ከኃጢአት ጠብቆ በአዳም በቀደመው የአዳም ጥንተ ሥጋ ፈጥሮ የሰጠን እናታችን ነች። ወላዲተ አምላክ እማ አምላክ አምላክን የወለደች እግዚአብሔር ለእናትነት የመረጣት። ስለዚህ የእመቤታችን የቅድስት ድንግል ማርያም ቤዛነት የሚጀምረው እንደ ፈጣሪ ባይሆን ለምሳሌ ሙሴን ለፈርዖን አምላክ አድርጌ እሰጥሃለሁ አስነሳለሁ ለፈርዖን ቢነውም ሙሴ የባህሪ አምላክ ሆነ ማለት አይደለም። እዚሁም አማልክት ዘበጸጋ የሚባሉ አሉ። የጸጋ አማልክት ናቸው እንጂ የባህሪ አምላክ አይደሉም። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ብንላትም በእናትነቷ ሰማይና ምድር የማይወስነውን ልጅ ወልዳ በመስጠቷ ቤዛዊተ ዓለም እንላታለን እንጂ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የቀራኔው የመስቀል ላይ ቤዛነትን ትተካለች ብለን አይደለም። ስለዚህ እሷ በንጽህና በቅድስና የታተመች እና ስለሆነች ከታናሽነታችን ጀምሮ ውዳሴዋን በመድገም ቅዳሴዋን በመማር ያደግንባት እቺ ታላቅ ቤተክርስቲያን በአሁኑ ሰዓት ፈተና ሊደርስባት አይገባም ብዬ እላለሁ። በተለይም ይህንን አጀንዳ በስፋት የሚያራግቡ ወንድሞች ጥፋቱን እንኳ ቢኖር ቀረብ ብሎ መጠየቅና መመካከር ችግርም ካለ መፈታት ነው የሚያስፈልገው፣ እንጂ በሚዲያ በእንደዚህ አይነት ጦርነት መቀስቀሱ በእውነቱ ትዝብት ላይ የሚጥለን ይሆናል እና ለወደፊትም፣ እመቤታችን ቤዛ ስንል እንግዲህ፣ ቤዛ ቤተ ኩሉ ዓለም ብሎ ታላቁ አባ ጊዮርጊስ ዘጋስጫ በሰፊው ዘምሮላታል፣ ያሬድም በሰፊው ዘምሮላታል። በዚህ ጊዜ እሷ እንግዲህ ከተጸነሰችበት ጊዜ ጀምሮ ጌታን ጸንሳ ሳለ አይሁድ በተሳሳተ መንገድ ባልገባቸው መንገድ ብሉይ ኪዳን በነበረው የጭካኔ መንፈስ እሷን በድንጋይ ቀጥቅጦ ለመግደል ጥረት በሚያደርጉበት ሰዓት ውድ ዋጋ ከፍላ ለመሞትም እንኳ ፈቃደኛ ሆና፣ ነገር ግን ዮሴፍ ጻድቅ ሆኖ የጸነሰችውም ደግሞ ሰው ሰውኛ ሳይሆን እንበለ ዘር እንበለ ሩካቤ ሳይሆን በእግዚአብሔር መንፈስ ቅዱስ በማይመረመር የመንፈስ ቅዱስ ግብር መሆኑ ስለታወቀና ዮሴፍ ሊገልጣል ስላልወደደ በእንደዚህ አይነት ሁኔታ ከዛ ከሞት እንዳመለጠች እናውቃለን። ልጇን በምትወልድበትም ሰዓት በቤተልሔም ሰዎች በናቁትና ባቃለሉት ለአፍታን በማይቆዩበት በከብቶች ግርግም የገዛ ልጇን ወልዳ ስትሰጠን ለእመቤታችን ያለን ፍቅርና አክብሮት ወደር የለውም። ነፍሳችን ትመሰክራለች። ይህ ብቻ ሳይሆን እመቤታችን ለልጇን ቤዛ ነች። ለልጇ ለሕፃኑ ለኢየሱስ ክርስቶስ ገና የሁለት ዓመት ሕፃን በነበረ ጊዜ ሄሮድስ ልጆችን በሚያስገድልበት ጊዜ ልጇንም እንዳይገልባት የሞት ሰለባ እንዳያደርግባት ከእስራኤል ጀምሮ እሳት የሆነውን የሳራ በረሃን የቀን ሐሩር የሌሊትን ቁር ችላ ታግሳ፣ ረዥም ዘመን ረዥም ወራት ተጉዛ ወደማታቀ ወደ ግብጽ ተሰዳ ብዙ ዋጋ ከፍላ መከራይታ ልጇንም ከሞት ያዳነች እንደገናም ደግሞ እስከ ቀራኔው ከልጇ ያልተለየች እመቤታችን እናታችን ቅድስት ድንግል ማርያም ነችና እሷን እንኳንስ አይደለም ለማቃለል ለማመስገንም ብቃትም አቅምም ሞራልም ያለው ሰው የለም። እና ይህን ጉዳይ ቅድም እንደተናገርኩት ሰዎች ለሚዲያ ሽፋን ችሎታማን ለሚዲያ ፍጆታ ለማዋል መጽሐፉን ከአውዱ ውጪ በመተርጎም እየተሰጠ ያለው እየተሰበከ ያለው በዕለቱ የኢየሱስ ክርስቶስ ቤዛ ቤዛነት እና አዳኝነት ነው። ስለዚህ ለምንድን ነው ጥላ ቤዛ ይባላል ሌላ ሌላ ቤዛ ይባላል የሚልም ሊቃውንቱ ከሰሞኑ ጀምሮ ግሱን እየተነተኑ ሲነግሩን ከርመዋልና ለተነተኑ ልትንታኔ እያመሰገንኩ በሰዓቱ ስለ ጫማ ቤዛነት፣ ስለ ባርኔጣ ቤዛነትና ስለ ልብስ ቤዛነት፣ ስለ ገንዘብ ቤዛነት፣ ስለ ቁስ ቤዛነት፣ ስለ ብሉይ ኪዳን እንስሳ ቤዛነትም ብዙ መተንተን አላስፈለገኝም። ምክንያቱም ታላቁና ያው ቅዱስ አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ስለሆነ የግድ እሱ መሰበክ ስላለበት እሱ መነገር ስላለበት ከዚህ የተነሳ ነው እንጂ እኔም መቤታችንን ለማቃለል ለመናቅም አይደለም። እኔ በዚህ ደረጃ እኔም መፈረጃቸው በጣም አዝኛለሁ። ምእመናንም ደግሞ በዚህ ደረጃ እውነት መስሏቸው በተሳሳተ መንገድ ይህንን ማሰባቸው እንደ ትክክል አድርገው መውሰዳቸው ትክክል አይደለምና ስለዚህ በቤታችን ቅድስት ድንግል ማርያም ነች። የጌታችን የአምላካችን የኢየሱስ ክርስቶስን የማዳን ትምህርቱን ነገረ ድነቱን የዘላለም ቤዛነቱን አዳኝነቱን በማዳኑ ተረፈደ የሌለበት መሆኑ መርገመ ስጋ መርገመ ነፍስን ያስወገደ የሞትን ክንዱ ብርት ሰብሮ ወደ ቀደመ ሀገራችን ወደ ቀደመ ቤታችን መመለሱን ወደፊትም በሰፊው የምናስተምረው ይሆናል። የቤተ ክርስቲያናችንም ትምህርት ነው። እመቤታችን በነገረ ድነት ውስጥ ስጋቤ ስናስብ መነሻዋ እሷ ናቸው። እሷ ዋና መነሻ ነች እና በነገረ ስጋቤ ውስጥ በነገረ ድነት ውስጥ አምላክ የሰጣትን ቦታ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው የተሰቀለው። ስለዚህ እንደ ቤተክርስ እንደ ግሌ እኔ ለእመቤታችን ያለኝ ፍቅር እጅግ የተለየ ነው። እኔ ስሟን ጠርቼ በእንተ ስማ ለማርያም ብዬ ለምኜ ተምሬበታለሁ ስሟን አሁንም የምንጸልየው የምንጸልየው ሌላ ጸሎት የለም። የሁለቱ ውዳሴ ማርያም ሱ ነው። አንቀጸ ብርሃን ነው የምንጸልየው። ውዳሴ ማርያም ሲባል ግን ታዲያ ድርሰት ሊመስላቸው ይችላል አንዳንድ ሰዎች። በውዳሴ ማርያም ብሉይና አዲስ ኪዳን የታጨቀበት ምርጥ መጽሐፍ ነው። ይልቁንም ብሉይ ኪዳን፣ አዲስ ኪዳን መጽሐፍ ሊቃውንት እነዚህ ተጨምቀው ነገር ድነት የጌታችን የአምላካችን ኢየሱስ ክርስቶስ የማዳን ስራው ቤዛነቱ፣ አዳጅነቱ በሰፊው እየታጨቀበት የሚተነተንበት የምንጸልየው ምሱ ነው፣ እና ቅድም እንደተናገርኩት የውሃ ምዕመናን ልጆቼ አንድ ሁኑ። እኛ በዚህ ሰዓት አንድ ነው መሆን ያለብን፣ በጠላትነት በዚህ መነሳሳት የለብንም። እግዚአብሔር ሀገራችንን ይባርክልን ይቀድስልን። እግዚአብሔር ባርካችሁ ይቀድሳችሁ። እንግዲህ ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ይቅርታ ጠይቋል። እኔ ትውልዴም እድገቴ በደብረ ሊባኖስ ነው። የመቤታችንን ስም ጠርቼ ያደግኩ ነኝ። ከቤዛነት ጋር ያስተማርኩትን ግን ባልተገባ አውድ ባልተገባ ረዳድ የተረዱ ነበሩ። ለሱ ደግሞ ይቅርታ ጠይቃለሁኝ። እኔ ግን ላስተምር የፈለግኩት የክርስቶስን ቤዛነት ነው በሚል ነው ብፁዕ አባታችን ብፁዕ አቡነ ገብርኤል መልስ የሰጡት እንግዲህ እንደደረሰን መረጃ ከሆነ እና ንቁ ሚዲያ መንክር ሚዲያን ጨምሮ ሌሎች ኦርቶዶክሳውያን ሚዲያዎች በስፍራው ተገኝተው ነበረ። መገኘት ብቻም ሳይሆን አንዳንድ ጥያቄዎችንም ለማቅረብ ሞክረው ነበረ። በተለይ መንክር ሚዲያ ገብታችሁ መመልከት ትችላላችሁ። የጠየቀው ጥያቄዎች ነበሩት። እሱም ምንድን ነው፣ ለምሳሌ ቤዛ ማርያም አትባልም ብለዋል እና ለዚህ ስመልሶት ምንድን ነው በቀጥታስ ምን ብለው ይመልሳሉ? ሁለተኛ ደግሞ በተለያዩ ስብከቶች የሰበኳቸው ነበሩ። ቤቱ ገፊ ነው፣ ከእግር ጀምሮ እየተበላሽ ያለ ነው፣ ከሀያ ፈረስ በላይ ከዝሆን ጉልበት በላይ ሌላ አገልጋዮችን የሚገፋ ነው። እንዲህ እንዲህ የሚሉና በተለይ ደግሞ ስራ አያድንም የሚል አይነት ሀሳብ ያለው፣ ስለ ፈያታዊ ዜማ ያነሱት ሀሳብ ባመንክ ቅጽበት ትድናለ የሚል ሀሳብ ያለበትን ብዙ ጥያቄዎችን መንክር ሚዲያ ጥያቄ ለማቅረብ ሞክሮ ነበረ። ነገር ግን እንደተናገሩት ከሆነ ወይ በስፍራ ካሜራማኖች እንዳወሩት ከሆነ የደረሰን መረጃ ምንድን ነው? ብፁ አባታችን ብፁ አቡነ ገብርኤል መግለጫውን ሰጥተው ሀሳባቸውን ተናገረው እንጂ ለጥያቄው መልስ ለመስጠት ፈቃደኛ አልነበሩም እና መግለጫው እንዳለቀ በቀጥታ ነው የወጡት። ጥያቄ ያለን ብንል እንኳን ለመመለስ ፈቃደኛ አይደለም። አሁን አልመልስም ብለዋል ነው የተባለው። ስለዚህ ገና ያልጠሩ ነገሮች አሉ። እሳቸውም ሲያነሱት የነበረው ብዙ መምህራን ተናግረዋል፣ ብዙ ምዕመናን ተደናግረዋል፣ ምናምን የሚለውትን ሀሳብ አነሱ እንጂ በቀጥታ ይሄን ያልኩበት ለዚህ ነው ይሄን ያልኩበት በዚህ ነው ይሄን ያልኩበት በዚህ ነው አላሉ። ጠቅላላው ነው ይቅርታ ያሉት እንጂ ያው ከልብ የሆነ አይመስለኝም። ምናልባትም ሊሆን ይችላል። ወይ ደግሞ ቅዱስ ሲኖሮስ ጉዳዩን ይመለከቷል ብለን እናስባለን። ይቅርታ መጠየቅ አለባቸው ስለተባለን ይቅርታ የጠየቁት አምኖበት ይሁን አይሁን እንግዲህ በቀጠበ ጊዜያት የምንመለከት ነው የሚሆነው። እና በጣም ጥብቅ የሆኑ ነገሮች ናቸው የተሰሙት። ሌሎች ሰበር መረጃዎችን በእርግጥ ደርሰውናል። እሱም ሰበር መረጃ በማልዳ መረጃችን የምናስደምጣችሁ ነው የሚሆነው። ምክንያቱም እጅግ አስቸኳይ የሆኑ ነገሮች የደረሱን ነው። ጥብቅ የሆኑ ነገሮችም እየመጡ ይገኛሉ። የመታገድ ዜናዎችም እየመጡ ይገኛሉ። ከፍኖተጽድቅ ጋርም አዳዲስ የሆኑ ሰበር መረጃዎች ወጥተዋል። በተስቅለቱ ብፁዕ አቡነ ገብርኤል የተናገሩት ንግግር ግን በቀጥታ ይቅርታ ጠይቋል። ይቅርታው ሙሉ በሙሉ አልተተነተነም። እያንዳንዱ ርዕሰ ጉዳይ ይቅርታ ሲባል እንደሚታወቀው የሚቀርቡ ጥያቄዎች አሉ። ለሚቀርቡ ጥያቄዎች ደግሞ መልስ መሰጠት አለበት። ዝም ብሎ ተነስቶ መመለስ ይቅርታ መጠየቅ ይቻላልም። ምክንያቱም ይሄን ያልኩበት በዚህ አውድ ነው፣ ይሄን ያልኩበት በዚህ አውድ ነው፣ ይሄን ያልኩበት በዚህ አውድ ነው ብለው ላሏት ለእያንዳንዷ ቃል መልስ መስጠት አለባቸው ግን አልተሰጠም። ምናልባት ብፁዕ አባታችን ያሰቧቸው ሀሳቦች ይኖሩ ይሆናል። ወይ ለምልዓተ ጉባኤው ወይ ለቋሚ ሲኖዶስ ነው ልሰጥ፣ ላብራራ የምችለው እንጂ ለአንድ ሚዲያ አይደለም ብሎም ሊሆን ይችላል። ያም ላይሆን ይችላል። ያ የኛ ግምት ነው። ግን ጉዳዩ ገና አልተብራራም፣ አልተተነተነም። ፍኖተ ጽድቅ ጋር በተገናኘ የሚወጡ ያሉ የወጡ ያሉ እጅግ ሰበር ጥብቅ የተባሉ መረጃዎች አሉ። ከሰሞኑ እንኳን የመታገዱ ዜና እየሰማን ነው። በተለይ አሁን በቅርብ ማለት ነው ታግዷል የሚል ዜናም ሰምተናል። ፈቃዱ ተወስዶበታል የሚልም ዜና እየሰማን እንገኛለን እሱ እሱንም የምናስደምጥ ነው የሚሆነው። በማለዳ መረጃችንም ሌሎች ጉዳዮችን ሰፋፊ ትንታኔዎችና መረጃዎችን ለእናንተ ይዘን እንመጣለን። ግን ላይክ ስታደርጎ ሼር ስታደርጎ መረጃውን ስታዳርሱ ነው ይህን ነገር የምናውቀው። ስለዚህ ሁላችሁም ኦርቶዶክሳውያን በአስቸኳይ መረጃውን አዳርሱ፣ ትብብራችሁን አጋርነታችሁን አሳዩ። ወንድማችሁ ልኡል መብራቱ ነኝ። ያሮስ የእናንተ የኛም ነው። ሁልጊዜ ያሮስን ምርጫችሁ ስታደርጎ በቀን ሁለት ጊዜ ማለትም በማልዳ አንድ ሰዓት ከአርባ እንዲሁም ደግሞ በምሽቱ አንድ ሰዓት ላይ ነው ኦርቶዶክሳዊ መረጃዎችን ወደ እናንተ እያቀረብን የምንገኘው። ስለዚህ ኦርቶዶክሳዊት ትብብራችሁን አጋርነታችሁን አንድነታችሁን እንድታሳዩን በትህትና እንጠይቃለን ተስለባበትን ላይክ እና ሼር አድርጉ ሁላችሁም የባካቸው ኦርቶዶክሳያን ላይክ አድርጉ ደግፎን ቪዲዮ በለቀቅን ቁጥር ላይክ ያደረጋችሁ ብታልፉ እኛን ታበረታቱናላችሁ ክብር ምስጋና ያለ አብ ክብር ምስጋና ያለ ወልድ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ